ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ፣ ከአንከር ሚዲያ ዝግጅት ክፍል አክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች በጋራ እናቀርባለን እንድትከታተሉን እንጋብዛለን። የዘውትር ተሳታፊያችን መስመር ላይ ይገኛል። የተለያዩ በሀገራችን ጉዳዮች ላይ በዕለቱ የተከናወኑ ክስተቶችን ሰበሰብናቸው መረጃዎች የምናቀርብበት ክፍለ ጊዜ ነው። ወደ አንተ እመጣለሁ። በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ ካሉት ዜናዎች እንጀምራለን። በአማራ ክልል ሃያ ሦስተኛ ቀን ነው ዛሬ። ምን ምን ጉዳዮች ተከስተዋል? አመሰግናለሁ መሳይ። በአማራ ክልል አጠቃላይ በሁሉም ዞኖች በአስራ አንዱም ዞኖች አካባቢ ዛሬ ለሀያ ሶስተኛ ጊዜ ከባድ ጦርነት እየተደረገ እንደሚገኝ ነው የደረሰን መረጃ የሚያመላክተው። በተለይ በአማራ ክልል ከሶስት ቀናት በፊት ጀምሮ ኢትዮጵያን ከሱዳን ጋር በሚያዋስናት የሱዳን ኮሪደር ከባድ ውጊያ እየተደረገ ነው የሚገኘው። ይሄን ውጊያ ተከትሎ አንደኛ በቋራ እና በመተማ ወረዳዎች ቀዝቀዝ ተብላ የምትጠራ ከተማለች፣ እንዲሁም አባይ ዳር እና ሙር ተብለው በሚጠቀሱ ሶስት ቀበሌዎች ላይ የመከላከያ ሰራዊት ከወትሮ በተለየ ሁኔታ በከባድ መሳሪያ በድሮው እና በበርካታ ኮሮች ክፍለ ጦሮች ተደራጅቶ ያንን አካባቢ ሙሉ ሙሉ የሱዳን ኮሪደር ለመዝጋት እንቅስቃሴ እያደረገ ነበር። ዛሬ ግን በተለይ ቀስቀስ ተብሎ በሚጠራው አካባቢ ድሮን ጨምሮ ለማጥቃት የጣለ ቢሆንም ነገር ግን የፋኖ ኃይሎች ጠንካራ ይዞታቸው በመሆኑ መክተው እየመለሱት ይገኛሉ። አንዳንዶች መረጃዎች እንደሚጠቁሙት ወደ ሽንፋና ወደ መተማ አካባቢና ወደ ደለጎ ወደ ቋራ ዋና ከተማ ደለጎ አካባቢ የመከላከያ ሰራዊቱ በከፍተኛ ሞራል የመጣው ተመጥቶ ወደ እነዚህ ሁለት ከተሞች እየሸሸ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። በአጠቃላይ በአማራ ክልል ያግዘኛል፣ ከፍተኛ ኃይል ይፈጥርልኛል፣ ቦታውን፣ ወንዙን፣ ሸንተረሩን፣ መንደሩን፣ ሰፈሩን ያውቀዋል ብሎ በከፍተኛ ጦር አሰልጥኖ ብር ሸለቆ ወታደራዊ ማሰልጠኛ ላይ አሰልጥኖ ወደ ስምሪት ቀጠና ያሰማራው ኃይል ለበርካታ ቀናት ከፍተኛ የሆነ የመክዳት ባህሪ እያሳየ ከነትጥቁ እየጠፋ እንደሆነ ከዚህ በፊት የተዘገበ ጉዳይ ቢሆንም በተለይ በዚህ በሁለት ቀናት ውስጥ ከሰሜን እና ደቡብ ጎንደር ዘጠና የአድማ ብተን አባላት እንዲሁም ከጎጃም አጠቃላይ ከሶስቱ የጎጃም ዞኖች አርባ አንድ የአድማ ብተን አባላት ከቤት አማራ ወይም ከወሎ አካባቢ አምሳ አንድ ከሸዋ አስራ ሰባት በአጠቃላይ ከመቶ ዘጠና ዘጠኝ በላይ የአድማ ብተና እና ሚኒሻ አባላት ከነትጥቃቸው የፋኖ ሀይሎችን እንደተቀላቀሉ ነው የደረሰኝ መረጃ የሚያመላክተው ዛሬ ከሰዓት በኋላ ከአስራ አንድ ሰዓት በኋላ ደግሞ በባህር ዳር ከተማ ቀበሌ አስራ አንድ አባይ ማዶ ተብሎ በሚጠቀሰው አካባቢ ወደ ከተማው የሚገቡ መኪኖች የከተማ የክልል መስተዳደር ዋና ጽህፈት ቤት የሆነው ወይም ከፖሊቴክኒክ ኢንስቲትዩት ፊት ለፊት የሚገኘው የፕሬዚደንት ጽፈት ቤትን አልፎ እንዳይሄድ መኪናን እንዲሁም የሰው እንቅስቃሴን በመርታት በመጡበት ወደ አባይ ማዶ እንዲመለሱ አድርጓል። ይሄ ምናልባት በከተማ በዚህ አስተዳደር ጽፈት ቤት ውስጥ እየተደረገ ያለውን ነገር ለማወቅ አልቻለም። አጠቃላይ ግን ወደ ከተማ የሚገቡ ከጎንደር፣ ከደብረ ታቦር፣ ከወልዲያ የሚገቡ መኪኖች ወደ ባህር ዳር ከተማ ዘልቀው እንዳይገቡ ከፍተኛ ቁጥር ያለው የሰራዊት ኃይል ተመድቦ ከፍተኛ ጥበቃ በማድረግ ወደ ከተማዋ ሰዎች እንዳይገቡ ለማድረግ አባይ ማዶ ያሉ የመንግስት መስሪያ ቤት መኪኖች ጭምር ወደ መጡበት እንዲመለሱ በማድረግ በተለይ ይህን የአስተዳደር ጽህፈት ቤትን ዙሪያ ከበባ በመፈጸም የከፍተኛ የሆነ የጦር ኃይሎች ፍተሻ እያደረጉ እንደሆነ፣ አካባቢ ላይ የሰው እንቅስቃሴ እንደገደቡ አሁን ከአስራ አንድ ሰዓት በኋላ የደረሰ መረጃ ያመላክታል መሳይ። በሌላ በኩል የአብይ አህመድ አገዛዝ በአማራ ክልል በሚገኙ የተለያዩ የፋኖ ይዞታዎች ላይ ጥቃት ለመፈጸም ዝግጅት እያደረገ መሆኑን የአንከር የመረጃ ምንጮች ያደረሱን መረጃ ያመለክታል። ለአስረኛ ጊዜ ቀጠሮ በመያዝ ክረምቱ ከመግባቱ በፊት በአማራ በሚንቀሳቀሱ ታጣቂ ቡድኖች ላይ የማያዳግም እርምጃ ለመውሰድ እየተዘጋጀው ነው ያለው የአብይ አህመድ አገዛዝ በዋናነትም የአማራ ክልል ሚሊሻንና የአማራ ክልል አድማ በታኝ ኃይሎችን ከፊት በማሰለፍ የመከላከያ ሰራዊት የሜካናይዝድ ኃይል በርቀት የታንክና የድሮን ድጋፍ በመስጠት ጦርነቱን ለማከናወን ዝግጅት እያደረገ እንዳለ ነው ያገኘነው መረጃ የሚያመለክተው። ለዚህም ከተለያዩ ማሰልጠኛ ጣቢያዎች በርካታ ምልምል ወታደሮችን ስልጠናቸውን ሳይጨርሱ ወደ አማራ ክልል ለማስገባት ውሳኔ ላይ መደረሱን ነው በደረሰን መረጃ ላይ የተመለከተው። ሰሞኑን ከድሬዳዋ ከሐዋሳና ከተለያዩ የመከላከያ ሰራዊት ሰራዊት ካምፖች በሺዎች የሚቆጠሩ ወታደሮች ተጭነው ወደ አማራ ክልል የገቡ ሲሆን ከኋላ ሆነው ለሚሊሻውና ለአድማ በታኙ ድጋፍ በመስጠት የፋኖ ኃይሎችን ይዞታ ለማጥቃትና ፋኖችን ለአንዴና ለመጨረሻ ጊዜ ለመደምሰስ መዘጋጀታቸውን የሚገልጽ ውሳኔ ላይ መድረሳቸውን ነው በደረሰን መረጃ ላይ የተመለከተው። በሌላ በኩል የኦሮሚያ ልዩ ኃይል በሙሉ ወደ ቡልቡላ ማሰልጠኛ ካምፕ በመግባት በመከላከያ ሰራዊት ዩኒፎርም ወደ አማራ ክልል የሚገባበት ያሳለፉበትን ስልጠና እየወሰደ ሲሆን ከፍተኛ ቁጥር ያለው የኦሮሚያ ልዩ ኃይል በመከላከያ ሰራዊት ስም በአማራ ክልል ውጊያ ላይ ለመሳተፍ በዝግጅት ላይ መሆኑን ነው ያገኘነው መረጃም የሚያመለክተው። ይህ በእንዲህ እንዳለም በኦሮሚያ ክልል የሚገኙና በከፍተኛ ደረጃ መሳሪያ የታጠቁ ሚሊሻዎች በተጠንቀቅ እንዲሆኑም በኦሮሚያ ብልጽግና በኩል ውሳኔ ላይ የተደረሰ ሲሆን፣ ምናልባትም የፋኖ ኃይሎች ገፍተው ከመጡ በኦሮሚያ ክልል ያሉ ሚሊሻዎች መክተው እንዲመልሱ ከወዲሁ ዝግጅት የተደረገ እንዳለም ነው በደረሰን መረጃ ላይ የተመለከተው። ትናንትና ሁለት ከጅቡቲ ወደ ሞጆ ደረቅ ወደብ ሲጓጓዝ የነበረ የዕቃ ማጓጓዣ ባቡር በሶማሌ ክልል ቤኪ በተባለ ቀበሌ ላይ የእሳት ቃጠሎ እንደተነሳበት ለማወቅ ተችሏል። መንግስት፣ ሁለት የሞተር ዘይት የጫኑ ኮንቴነሮች ተጋጭተው በተፈጠረ ግጭት አማካኝነት የተፈጠረ የእሳት ቃጠሎ ነው ብሎ የተናገረ ቢሆንም በተለያዩ የሚዲያ ዘገባዎችን ቃጠሎውን እንዳየ ነው። ሁለት ኮንቴነሮች ተጋጭተው የተፈጠረ እሳት ሳይሆን አጠቃላይ ባቡሩ በጣም በርካታ ፍርጎዎች ያሉትና ሙሉ በሙሉ የተቃጠለ ባቡሩን ከመቃጠሉ የጫነውን ኮንቴይነር ከመቃጠሉ በተጨማሪ የባቡሩ ሐዲድ ጨምሮ በእሳቱ ቃጠሎ ግለት የተነሳ የመቅለጥ አደጋ እንደደረሰበት ነው ለማወቅ የተቻለው። አጠቃላይ መንግስት እንዳለው ከሆነ ሀያ ስድስት ኮንቴይነሮችን ጭኖ ሲጓጓዝ በነበረው ባቡር ላይ ሁለት ኮንቴይነሮች ብቻ ተቃጠሉ፣ ይህንንም ለማጥፋት ከሶስት ሰዓት ያነሰ ጊዜ ነው የፈጀብን የሚል ዜና ቢያቀርቡም፣ ነገር ግን አንዳንድ የዜና ምንጮቻችን በዛ አካባቢ ያደረሱን መረጃ በዛ አካባቢ ከፍተኛ የሆነ የኦሮሚያ ክልል የሚንቀሳቀሰው መንግስት ሸኔ ብሎ የሚጠራው የኦነግ ሰራዊት በዛ አካባቢ ከፍተኛ ጦርነት እያደረገ እንደከረመ የሚታወቅ ጉዳይ ነው። ከዛ አልፎ በምስራቅ ሸዋ እስከ ሞጆ ድረስ ከተማ ዘልቆ በመግባት የመንግስት ወታደራዊ ክንፎችን በማጥቃት ከፍተኛ የሆነ ድምሰሳ የፈጸመ እንደሆነ ለማወቅ ተችሏል። ይህን ተከትሎ የመንግስት ዜና አውታሮች ሰዎች ማስተባበያ ለመስጠት ከፍተኛ ጥረት ያደረጉ ቢሆንም የእሳት ቃጠሎ ግን እነሱ በገለጹት መጠን ሳይሆን አጠቃላይ ከፍተኛ ቃጠሎ እንደተፈጸመና ይሄንንም ምናልባት አንዳንድ የዜና አውታሮች እንደገለጹት ከሆነ የመንግስት የጦር መሳሪያ የጫነ ባቡር ወደ ሞጆ ከተማ እንቅስቃሴ ሲያደርግ፣ የኦነግ ሸኔ አባላት መረጃ በመድረሱ በነሱ በቡድን መሳሪያና በአቃጣይ ተቀጣጣይ መሳሪያ እንደመቱትና ቃጠሎ እንደፈጸሙበት ነው የደረሰን መረጃ የሚያመለክተው ከዚህ በፊት የኦሮሚያ ክልል መስተዳደር ከሁለት ነጥብ አንድ ቢሊየን ብር በላይ የሚገመት በጀት መድቦ ለክልሉ አድማ ብተና ለክልሉ ሚኒሻ እና ለተለያዩ የኦሮሚያ ክልል ወታደራዊ አደረጃጀቶች የሚሆን ገንዘብ ከፌዴራል መንግስት ገንዘብ እንደተፈቀደለት እና ይህን ገንዘብ ግዢ ለመፈፀም ፕሮሰስ ላይ እንደሆነ ደብዳቤዎች ወጣው በሚዲያ የተሰራጩበት ሁኔታ አለ። ስለዚህ ይሄ ምናልባትም የኦሮሚያ ክልል መስተዳደር የገዛው መሳሪያ ሊሆን እንደሚችል ነው ብዙዎች ግምታቸውን የሚሰጡት። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት በምዕራብ ሸዋ በግንደበረት አካባቢ የአብይ አህመድ ሰራዊት ላይ ከፍተኛ ድል መቀዳጀቱን አስታውቋል። አንድ ሬጅመንት ክፍልን ሙሉ በሙሉ ከጥቅም ውጪ ማውጣቱን ነው የኦሮሞ ነጻነት ሰራዊት ባወጣው መግለጫ አስታወቀው። የተማረኩ ወታደሮችና መሳሪያዎች የሚታዩበት ምስልን የአብይ አህመድ ሰራዊት የደረሰበት ኪሳራም ከፍተኛ መሆኑን ማረጋገጥ ተችሏል። በምዕራብ ሸዋም ግንደበረት ላይ በተካሄደው በዚሁ ልዩ ኦፕሬሽን 134 የአብይ አህመድ ሰራዊት አባላት ከጥቅም ውጪ ሲወጡ 95 መቁሰላቸውንና ስልሳ ወታደሮች ደግሞ መማረካቸውን ነው ከኦሮሞ ነጻነት ሰራዊት መግለጫ መረዳት የተቻለው። የኦሮሞ ነጻነት ሰራዊት እንደገለጸው ከሆነ 161 ክላሾች፣ አስር የቡድን መሳሪያዎች፣ አምስት ስናይፐር ጠመንጃዎችና ሁለት የዲሽቃ መሳሪያ እንደዚሁም ከፍተኛ ቁጥር ያለው ተቀጣጣይ ፈንጅና ጥይቶችን በ ቁጥጥር ስር ማድረጉን ነው የኦሮሞ ነጻነት ሰራዊት የገለጸው። የዛሬው ኪሳራ በመከላከያ ሰራዊቱ በኩል ከፍተኛ የሆነ ድንጋጤን መፍጠሩን ነው አገኘሁት ባለው መረጃ የኦሮሞ ነጻነት ሰራዊት የገለጸው። በዚህም በከፍተኛ ወታደራዊ አመራሮች መሃል ውዝግብ መቀስቀሱንና በቀጠናው የተሰማራው ሰራዊት አዛዥ ሌተናል ጄኔራል ዘውዱ በላይ ከሌሎች የወታደራዊ አመራሮች ጋር ውዝግብ ውስጥ መግባታቸውን ነው በኦላ መግለጫ ላይ የተመለከተው። የኦሮሞ ነጻነት ሰራዊት ከቅርብ ጊዜ ወዲህ በተለያዩ የተለያዩ የምዕራብና ምስራቅ ሸዋ አካባቢዎች በአብይ አህመድ ሰራዊት ላይ ከፍተኛ ወታደራዊ ድሎችን መቀዳጀቱን በመግለጽ ላይ ይገኛል። ለአዲስ አበባ አቅራቢያ በሆኑ አካባቢዎችም የአገዛዙን ፖለቲካዊና ኢኮኖሚያዊ ተቋማት ላይ ጉዳት በማድረስ ላይ መሆኑን የሚገልጸው የኦሮሞ ነጻነት ሰራዊት በተለይም የፖለቲካ አመራሮቹ ላይ ያነጣጠረ እርምጃ እየወሰደ መሆኑን ገልጿል። ባለፉት ሁለት ወራት ውስጥ ብቻ ከአስር በላይ የብልጽግናን ወታደራዊና ፖለቲካዊ አመራሮችን መግደሉን መገለጹ የሚታወስ ነው። ይህ በእንዲህ እንዳለ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከአብይ አህመድ አገዛዝ ጋር የተደረሰው ስምምነት በቋፍ ላይ እንደሚገኝ አስታወቀ። በጅጅጋ በተከናወነ ስነ ስርዓት አብይ አህመድ ያደራጃቸው ኃይሎች የኦጋዴን ብሔራዊ ነጻነት ግንባር በሚል አዲስ ድርጅት ማቋቋማቸውንና ለዚህም ሊቀመንበር መሾማቸውን በተመለከተም የኦጋዴን ብሔራዊ ነጻነት ግንባር ባወጣው መግለጫ ህገወጥና አሰተኛ ሲል አጣጥሎታል። በጅጅጋ የኦጋዴን ብሔራዊ ነጻነት ግንባር የግንባሩን አንድነት አደጋ ላይ የሚጥሉ ናቸው ያላቸውን ድርጊቶችን በመጥቀስ የግንባሩን ሊቀመንበር አብድራማን ማህዲን ከኃላፊነት ማንሳቱን አስታውቆ ነበረ። ይሁንና ውሳኔውን ውድቅ ያደረገው የኦጋዴን ብሔራዊ ነጻነት ግንባር በሊቀመንበሩ አብድራማን ማህዲን አማካይነት የጅጅጋውን ህገወጥና አሰተኛ በሚል የገለጸውን ስብሰባ ተቃውሞታል። ቡድኑ ስብሰባው በገዢው ብልጽግና ፓርቲ የተዘጋጀ እና በሶማሌ ክልል አስተዳደር የተመቻቸ የአገዛዙ ታማኝ ቡድን ሲል አጣጥሎታል። የኦጋዴን ብሔራዊ ነጻነት ግንባር በቅርቡ ታጣቂዎቹን እንዲሰባሰቡና ለሚሰጣቸው ማንኛውም አይነት ትዕዛዝ በተጠንቀቅ እንዲጠብቁ ማስታወቁ የሚታወስ ሲሆን ለሌሎች የኢትዮጵያ የነጻነት ኃይሎችም አገዛዙን ለማስወገድ በሚደረገው ትግል የትብብር ጥሪ አድርጓል። የትምህርት ሚኒስቴር ከግንቦት ሰላሳ ጀምሮ ሁሉም ዩኒቨርሲቲዎች ትምህርታቸውን አጠናቀው ከግንቦት ሰላሳ በፊት ሁሉም ተማሪዎች ወደ የቤተሰቦቻቸው እንዲበተኑ ደብዳቤ ለሁሉም ዩኒቨርሲቲዎች ደብዳቤ መጻፉን አስታውቋል። ከአራት ወራት በፊት ትምህርት ሚኒስቴር የትምህርት ቤት የምግብ ሜኖ ከሀያ ስምንት ብር ወደ መቶ ብር እንዲያድግ ውሳኔ የሰጠ ቢሆንም ሁሉም ዩኒቨርሲቲዎች ማለት በሚቻል ደረጃ የተጨመራቸው ሰባ ሁለት ብር ጭማሪ እስከ ድረስ እንዳልደረሳቸውና ከግንቦት ሰላሳ በኋላ ቀለብ እንደሚያንሳቸው እና ከዚህ በፊት የምግብ ሜኑ ተስተካክሎ በሳምንት አራት ቀን ስጋ እንዲቀርብላቸው ሩዝ፣ መኮረኒ፣ ፓስታና የመሳሰሉ የአካል ገንቢና ኃይል ሰጪ ምግቦች እንዲሰጣቸው የተወሰነ እና ከሀያ ስምንት ብር ወደ መቶ ብር የመደበ ቢሆንም ነገር ግን ይሄ እንዳልደረሳቸውና የምግብ ሜኑ በመቀየር በባለፈው ሳምንት ትምህርት ሚኒስቴር ያወጣውን የምግብ ሜኑ ቀይረው ሽሮና ክክብ ብቻ እንዲቀርብላቸው በማድረግ ለሁሉም ዩኒቨርሲቲዎች ወጥ የሆነ የምግብ ሜኑ እስከ ግንቦት ሰላሳ ድረስ እንደሚያቀርብና ይሄ ትምህርት ሚኒስቴር የመደበው በጀት ለዩኒቨርሲቲዎች ባለመድረሱ ምክንያት ከፍተኛ የሆነ የበጀት እጥረት በመከሰቱ ተማሪዎች በፍጥነት ቅዳሜና እሑድን ጨምሮ በቀን እስከ አራትና እስከ አምስት ሰዓት እየተማሩ ማታን ጨምረው ግንቦት ሰላሳ ሙሉ በሙሉ ለቀው እንዲወጡ ትዛዝ እንደሰጠ የደረሰኝ መረጃ አመላክቷል። ይህ በእንዲህ እንዳለ በአማራ ክልል የአማራ ማኅበር በአሜሪካ አማራ ክልል አንድ በጣም ገለልተኛ የሆነ ጥናታዊ ጽሁፍ አቅርቧልኝ። ይሄ ጥናታዊ ጽሁፍ በአማራ ክልል የሚገኙ ትምህርት ቤቶች በምን ያክል መጠን እንደተዘጉ እና ምን ያክል ተማሪ ከትምህርት ገበታ ውጭ እንደሆነ ሪፖርት አቅርቧል። ሪፖርቱ በአጠቃላይ ሀያ ስድስት ገጾችን የያዘ ሪፖርት ቢሆንም በአጭሩ ለመግለጽ በአጠቃላይ በአማራ ክልል አብ አስራ አንዱም ዞኖች ስድስት ሺህ ሁለት መቶ አስራ አንድ ትምህርት ቤቶች ሙሉ በሙሉ ትምህርት ቤት እንደተዘጉ፣ አራት ነጥብ አምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ እንደሸሹ እና መማሪያ ቦታ አጠው በሰላም እጦት ምክንያት ወደ የቤተሰቦቻቸው እንደተበተኑ በአጠቃላይ በዚህ ጦርነት እየተፈጸመ ያለው ጅምላ የትምህርት መግደል ፕሮግራም አማካኝነት የአማራን ሕዝብ ከፍተኛ በደል እየተፈጸመበት እንደሆነ አያይዞ ገልጿል። ይህንን አጠቃላይ ሀያ ስድስት ፔጅ ወይም ሀያ ስድስት ገጽ ወረቀት ጥናታዊ ጽሁፍ ለአፍሪካ ሕብረት ለሰላምና ደህንነት ካውንስሉ እንዲሁም ለዲፕሎማቲክ ማህበረሰቡ እንዲሁም ለተባበሩት መንግስታት ድርጅት ገለልተ ኛ ተቋም በማቅረብ ምርመራ እንዲደረግበት እና በዚህ ወንጀል እጃቸው ያለበት ተጠያቂ አካላት እንዲሆኑ ለማድረግ ቅስቀሳና ጉትቆታ እያደረገ መሆኑን እና በተለይ በዋናነት ትምህርት ሚኒስቴር በዚህ ጉዳይ ላይ ምንም አይነት እንቅስቃሴ እንዳላደረገ ይባስ ብሎ በትምህርት ቤቶች አካባቢ ተማሪዎች ሲገደሉ ትምህርት ቤቶች ወታደራዊ ካምፕ ሲሆኑ በወታደራዊ ካምፕ ውስጥም ያሉ የትምህርት ቤት ቁሳቁሶች፣ ጣውላ እንጨቶች፣ የትምህርት ቤት ዴስኮች፣ ላይብራሪዎች፣ መደርደሪያዎች፣ የትምህርት መማሪያ መጽሐፍቶችና አጠቃላይ በትምህርት ቤት ላይ የሚገኙ ማንኛውም ቁሳቁስ አካላትን በሙሉ አውጠው ለምግብ ማብሰያ እያደረጉ የመከላከያ ሰራዊቱ አባላት ውድመት እንደፈጸሙበት አጠቃላይ ሰፋ ያለ ሪፖርት ነው ያቀረበው። መሳይ፣ ይህን ተከትሎ እንግዲህ ተጠያቂ አካላት እንዲጠየቁ በማለት ለበርካታ የዓለም አቀፍ ድርጅቶች ሪፖርት እንዳቀረበ ነው የደረሰኝ መረጃ የሚያመላክተው። ተመልካቾቻችን እንግዲህ የዕለቱን ወሬዎች ያቀረብንላችሁ የዜና ክፍለ ጊዜያችን ይህን ይመስል ነበረ። በዚሁ አበቃን። በነገው ዕለት በተመሳሳይ ዝግጅት እንጠብቃችኋለን። ጤና ይስጥልን።